ሄሎ ኢትዮጵያ፣ ሰዓታችን ደርሷል። ሚክዬ፣ ዘመዶቻችንን የምናገኝበት ውጭ ያሉ ዘመዶቻችንን መርድና ገሊላን ነው ዛሬ የምናገኘና፣ ገሊላ ኤፍሬም ቅጽል ስሙ ማይክ ነው ማይክ ከመርድ ወደ ማይክ እንዴት እንደሄደ እኮ ግን አሁን ቆይ ሚካኤል ቢሆን ይሆናል መርድ ሆኖ እንግዲህ ያው የካናዳ ስታይል ካናዳ ያሉ ናቸው በጣም ሁለቱም ኢኮኖሚስት ናቸው አደለ ገሊላ እዛው ስለተወለደች ምናልባት አማርኛ የቸግራት ይሆናል አይ ቲንክ እዛው ተወልዳ እዛው ተወልዳ ነው ያደገችዋል እዛው ተወልዳ ያደገች ነች ገሊላ ለሀገር ተስፋ ስታረጊ ታረጊው አንዱ ነገር ውጭ ሀገር ያሉ በጣም የተማሩ እዛም ተወልደው እዛም በልጅነታቸው ሄደው ምናምን ግን ሀገራቸውን የማይረሱ አሉ አሉ። አሁን እነዚህ ትልልቅ ባንክ ውስጥ ኮንስልታንሲ፣ የባንክ ኢኮኖሚክስ ኢኮኖሚ ላይ ኮንስልታንሲ የሚሰሩ ምናምን ትልልቅ ቦታ የደረሱ ናቸው። ግን እዛም ተወልዳ አድጋ እዛ ምናምን ግን ሀገራቸውን ግን አይረሱ ሀገራቸውን አፍሪካን እያሰቡ ነው የሚሰሩትና ብዙ ለውጥ ያመጣሉ። ነው ስፖት ላይት ነው ምን የሚባል አንድ ካምፓኒ አዎ የእሱም መስራች ናቸው። ሰዓታችን መጡ። ሄሎ ማይክ፣ ሄሎ ገሊላ፣ ሄሎ ኢትዮጵያ። ሄሎ ሙሌ፣ ሄሎ ማይክ፣ እንዴት ናችሁ? ሰላም ነው ወይ? ሰላም ነው። ገና ናችሁ ወይ? ሰላም ነን እኛ። እስቲ ማይክ ራስክን እስቲ አስተዋውቅ በደንብ መቼ ከሀገር እንደወጣ ምንድን ነው የምትሰራው? ካናዳ ገሊላ ምን እንደዚሁ። እኔ ኢትዮጵያን የተወለድኩት ግን በልጅነት የወጣሁት በሁለት ዓመቴ ኬንያን ያደርኩት ከዛ በኋላ በ12 ዓመቴ ወደ ካናዳ ቶሮንቶ፣ ካናዳ ቤተሰቤ ተሸጋገረ። ካናዳ ከገባው በኋላ እዛ ትምህርት ጀመር። አሜሪካ ዩኒቨርሲቲ አንደርግራጁዌት ጨረስኩ፣ ዩኒቨርሲቲ ኦፍ ሚዙሪ። ከዛ በኋላ ወደ ባንኪንግ ሴክተር ገባው ለስራ ትንሽ እዛ ከሰራ በኋላ ለኮርኔል የሚባል ኒውዮርክ ያለ ትምህርት ቤት ማስተርስ ዲግሪ ጨረስኩ። አሁን ሪስክ ኮንሳልቲንግ የሚባል ፕሮፌሽን ውስጥ ነው የምሰራው ከዚሁ ፕሮፌሽን ደግሞ አጠገም ስፖትላይት ኢን አፍሪካ የሚባል የቢዝነስ እና ፋይናንስ ፕላትፎርም አለን። የአፍሪካን ኢኮኖሚ፣ ፋይናንስ፣ ቢዝነስ ካቨር የሚያደርግ እሱን አንዳንድ ጊዜ ወደ አዲስ አበባ ኢትዮጵያ እንድንመጣ የሚያደርግን ገሊላን ና ስሜ ገሊላ ይባላል። የተወለድኩትና ያደግኩት እዚሁ ካናዳ ቶሮንቶ ነው። ይገርማችኋል ወደ ሀገሬ ኢትዮጵያ ለመጀመሪያ ጊዜ መጣሁት አስራ ስድስት ዓመት ሲያውነኝ ነው። ይህም ህይወቴን የቀየረ አስደናቂ ጉዞ ነበር። በእርግጥ ካናዳ ስናድግ ባህላችንን እንድናውቅ ሆነ ነው ያደግ ነው። ቢሆንም ሀገሬ ላይ በአካል መገኘት በህይወቴ የለውጥ ምዕራፍ ነው ብዬ ነው የምወስደው። ይህም ጉዞ ከዛን ጊዜ ጀምሮ ስለ ሀገሬ ኢትዮጵያ ብሎም ስለ አፍሪካ እድገት እጅጉን እንዳተኩር አድርጎኛል። የተማርኩት አለም አቀፍ ኢኮኖሚና ፋይናንስ ስርዓትን ነው። የመመረቂያ ጽሁፌም ቢሆን የአፍሪካ እድገትና ፋይናንስ ላይ ያተኮረ ነው። ስለ ስራዬ አንዳንድ ነገር ስላችሁ በካናዳ ዴሎይት ውስጥ የኢንፍራስትራክቸር እና የካፒታል ገበያ ቡድን ኮንሰልታንት ነኝ። በፐብሊክ ሴክተሩም ቢሆን ለኦንታሪዮ የፋይናንስ ሚኒስቴር ኢኮኖሚስት ሆኜ ያገለግላለሁ። አክቹዋሊ ገሊላ ኮምፕሊትሊ ከአማርኛ መናገር ኤክስፒሪየንስ የላትም። እኔ ትንሽ ኢትዮጵያ ስለተወለድኩ ትምህርት ቤት እዛም ስለጀመርኩ በጣም በሁለትና ሶስት ዓመቴ ትንሽ የአማርኛ መናገር ችሎታዬን በቤተሰብም ለማዳበር እና ኪፕ ለማድረግ ሞክሬአለሁ። ግን አሁን ጥሩ አስተማሪ ያላት፣ ስለዚህ የዛሬ ዓመት እንደገና ስንገናኝ በደንብ አማርኛ ታ ይመስለኛልጣማሪ ደህና ነው። እኛ ምንለው የት ነው የተገናኛችሁት? እናንተ እናንተ የሁለታችሁን ታሪክ ደግሞ ንገሩን። ሁለት ኢኮኖሚስት፣ እንደ አንድ ቤት ሁለት የባንክ ባለሙያ። በጣም ጥሩ ጥያቄ ነው። የእኛ መገናኘት ትንሽ ከኋላ የቤተሰብም ሂስትሪ ያለው ድሮ የእሷ አባትና የኔ አባት ቤተሰቦች ጎረቤት ነበሩ እና እኛ በዚህ አልተገናኘንም፣ ግን እንደ አጋጣሚ ሆኖ በጣም ቅርብ ጎረቤቶች ነበሩ። እዚህ በስራ ዓለም ቶሮንቶ ሁለታችንም ፋይናንሻል ዲስትሪክት የሚባል አለ፣ የቢዝነስ ሴክተሩ ያለበት ቦታ። እዛ ስንሰራ ነው የተገናኘ ነው። ከዛ ተገናኘን። አሁን ኦልሞስት ስድስት ዓመት አብረን አሳልፈናል። ኔክስት ይር እንጋባለን። ግን ሌላ ትነግራቸዋለች እንደምንጋባ ፕላናችንን። አሪፍ ነው ትልቅ ዜና ነው። አሪፍ ዜና፣ ደስ ይላል። በጣም ደግሞ አሪፍ አሪፍ ቦታዎች አሉ። አሁን በደንብ መጋባት ስላላችሁ ቆንጆ ቆንጆ መደገሻ ቦታዎች ኢትዮጵያ፣ መታችሁ ነው የምትጋቡት? እሱን ትንሽ እዚህ ብዙ ቤተሰብ ስላለ ከኢትዮጵያም ያልሆነ ስለዚህ ሴንትራል ቦታ ለማድረግ ሞከርን። ገሌላ ነገር ያቸው የት እንደምንጋባ? አዎ፣ በካንኩን ሜክሲኮ ከተማ ውስጥ ነው የምንጋባው። ዳቦ አለ ጠላ አለ ወይስ በካናዳ ባህል ነው? ኔክስት ሜይ ብለናል። እንግዲህ በሜክሲኮ ዳቦ እና ጠላ ከተገኘ እንሞክራለን። አምሹ ተኪላ ይኖራቸዋል። ግን መልስ ቅልቅል አዲስ አበባ እንደሚሆን እርግጠኛ የባንከሮች ቦታ ነው፣ በጣም አሪፍ ነው። እሑድ ቤት ደግሞ መልስ ጠርተናቸዋል። አንቀርም፣ አንቀርም፣ እንመጣለን። ግን በጣም የገረመኝ ምንድን ነው አንተም ማይክ በጣም በልጅነት የወጣኸው ገሊናም ውጭ ነው የተወለደችው ኦልሞስት ግን ብዙ የስራችሁ ፎከስ አፍሪካ ላይ ነው። አሁን የገሊላንም እንደውም አንድ ጥናቷንም እያየው ነበረ ስለ ዳይሬክት ፎሪን ኢንቨስትመንት ላይ የሆነ ስራ ሁሉ ሪሰርች ሁሉ ሰርተሻልና ምንድን ነው ዋትስ ኢንተረስት ቢሃይንድ እዚህ አፍሪካ ላይ በተለይ ኢትዮጵያ ላይ ለማተኮር? ኢትዮጵያዊ መሆንና የኢትዮጵያ ቤተሰብ ውስጥ ማደግ የአፍሪካ ፍቅር እና የኢትዮጵያ ፍቅር ሁልጊዜ ይጥልብሃል አለን እና ካደክ በኋላ ፕሮፌሽንን ስጀምር ምትማረውን ነገር ታያለ። እዚህ ትምህርቱ ሀገሩን እንዴት እንደጠቀመና ሶሳይቱን እንዴት እንደጠቀመ ማየት ትችላለህ። እሱን ካየህ በኋላ አፍሪካ ማየት ትጀምራለህ እና ኦኬ ይሄ ነገር አፍሪካ ምን አለ ምን ጎሏል የሚለውን ማሰብ ስትጀምር ሁልጊዜ ያለህን ችሎታ ወደ አፍሪካ ለማቅረብ እና ያንን ስትራክቸር በአቅም ሁሉም በአቅሙ ለማሻሻል የሚሞክር ይመስለኛል እና ያ ደግሞ ያው የቤተሰብ የሚጥልብ ፍቅር ነው፣ የኢትዮጵያ የአፍሪካ ስለዚህ በምታደርገው ነገር ሁሉ ያንን ታስታውሳለህ እና ለአፍሪካ ለኢትዮጵያ ለማካፈል ሁል ጊዜ ትጥራለህ። የእኔ ሞቲቬሽን ሞስትሊ ያ ነው። ገሊላም ትነግራቸዋለች የእሷን ኮኔክሽን ከኢትዮጵያ እና ከአፍሪካ ጋር በስራዋ ያው በስራዬ በዋናነት የደቡብ አሜሪካ ኢኮኖሚ ነው ያጠናሁት። ነገር ግን ይህ የስፖት ላይት ኢን አፍሪካ የተሰኘው መርሃ ግብር ሞያዬን በተለይም ለአፍሪካ እውቀቴን ሞያዬን የምሰጥበት ፕሮግራም ነው። እኛ ድሮ በእንጨት በሳጥን አድርገን ገንዘብን ቆጥብ ነበረ። የካናዳ የቁጠባ ባህል እንዴት ነው? ያው እኔም ልጆ የቆርቆሮ የብስኩት መበያ በስተሽ ቆርቆሮ ነገር አግኝተሽ ፍራንክ ታስቀምጫለሽ። በውጭ ሀገር ፒጊ ባንክ ነው የሚሉት። ከሱፐርማርኬት ገዝተሽ ማስቀመጥ ትችላለች፣ ለልጆች ሴቪንግ እና ቁጠባ እንዲማሩ። ግን እኛ ከሴቪንግ ደግሞ አልፈን የምንለው በዚህ ጀነሬሽን ሴቪንግ አይበቃም እና ከዚህ ከሴቪንግ በኋላ ደግሞ ትንሽ ሴፍ ካረኩ በኋላ እንዴት ኢንቨስት እንደማድረግ የሚለውን ሁለተኛ ደረጃ ልጆችም ትልልቆችም ማሰብ አለባቸው ብለን እናምናለን። ግን አለ የሴቪንግ ካልቸር። አንተማ ልምዱም ውስጥ በጣሳ ውስጥ አጠራቅም ነበረ። ስለዚህ አሪፍ ነው። እንትንም ነበርክ አትሌት ሯጭም ነበርክ ነው ወይስ ምንድን ነው የምትሰራው? ስፖርት ባለሙያም ነው ከዚህ ከባንኩ ውጪ? የኮሌጅ አይደለ። እሱን እንግዲህ የኢትዮጵያ ጂንስ ተላልፎ ይሄን ችሎታ ሰጥቶኝ ነበር። ስለዚህ ሃይስኩል ሆኜ ጀስ ሲምፕሊ ዘጠኛ ክፍል ስደርስ ጀመርኩ ሩጫ። በትንሽ ጊዜ ውስጥ ካናዳ ውስጥ አንደኛ ሆንኩ። ኢቨን ካናዳን ሬፕሬዘንት አድርጌ የዓለም ቻምፒዮንሽፕ ሄጄ ተወዳድር ያለው ከኢትዮጵያኖች ጋር ከኬንያኖች ጋር። ከዛ በኋላ በዛው በሩጫ ስኮላርሽፕ አግኝቼ ነው አንደርግራጅዌት በፋይናንስ እና በቢዝነስ አድሚኒስትሬሽን የጨረስኩት። ስለዚህ ሩጫ ደሜ ውስጥ ያለ ነገር መሰለኝ። ግን እኔም ብዙ አንዴ ከጀመርኩ በኋላ ብዙ ትሬኒንግ አርጌ ያለው ኦልሞስት መቶ ስልሳ ኪሎ ሜትር በሳምንት ነበር ምልወጠው። በጣም ከባድ ትሬኒንግ ነው ግን አላማ ስለነበረኝ ችሎታም ስለነበረኝ በጣም ረድቶኛል። በዛ ወ አይ ደማችን ውስጥ አለ የምንለው እኮ በምክንያት ነው። በተለይ ኢትዮጵያ ከተወለድሽ ሃይ አልቲቲዩድ አለ። አንዳንድ ጊዜ ስትሞክሪ ሊኖር ይችላል አንቺ ያላወቅሽው ችሎታ። ገሊላስ ሌላ ታለንት አለሽ እንዴ ከዚህ ከኢኮኖሚ ውጭ እኔ የውሃ ውስጥ የነፍስ አድን ነበርኩኝ እንዲሁም ዋናም ማስተምር ነበር። ጎልፍም የምጫወታለው፣ ማንበብና የቢዝነስ ዶክመንታሪዎችን ማየት ደግሞ እጅጉን ያዝናናኛል። እየሰራችሁ ያላችሁት ነገር በአብዛኛው ከወጣቶችም ጋር የተያያዘ ነው ፕላስ ደግሞ እንደምታውቁት ለአፍሪካ ብሎም ለኢትዮጵያ ደግሞ ኢኮኖሚ ስርዓቱ ከዓለም ኢኮኖሚ ስርዓት ጋር አንድ ላይ ለመሄድ የሚቀረን ነገር አለ አደለ። እና ምንድን ነው አሁን እየሰራችሁት ያላችሁት ኢትዮጵያ ውስጥ በመሞከር ላይ ያላችሁት ወይ ልትሞክሩ የምታስቡት ነገር ምንድን ነው? ነው በጣም በጣም ትሉ ጥያቄ ነው። እና መጀመሪያ ይሄ ሀሳብ የመጣልን እኛ የአፍሪካን እንደ ኢንቨስትመንት ኦፖርቹኒቲ ስናይ ይሄ ኢንቨስትመንት ኦፖርቹኒቲ ደግሞ እዚህ ያለውን ችሎታ ወይም ካፒታል ወደ አፍሪካ እንዴት ነው የምንወስደው ብለን ስናስብ ብዙ ኢንፎርሜሽን ማግኘት ይከብዳል። ስለ ኢትዮጵያ ሆነ ስለ አፍሪካ የትኛው ሴክተር ነው ጥሩ፣ የትኛው ስታርታፕ ቢዝነሶች ናቸው እያደጉ ያሉት፣ ኢኮኖሚው በየሀገሩ ምን ይመስላል፣ ምን አይነት ሬጉሌሽን እየመጣ ነው የሚለው ጥያቄ ከባድ ነው ለመመለስ። ስለዚህ እኛም ይሄን ጋፕ ካየን በኋላ እንዴት ነው ለዚህ ላሉት ለዳያስፖራ፣ በኛ እድሜ ላሉት ወይም ለትልልቆችም ወይም ለአፍሪካን እንደ ኢንቨስትመንት የሚያስብ ኢንቨስተር ካለ እንዴት ነው ኢንፎርሜሽን ማቅረብ የምንችለው አፍሪካ ኮንቲኔንት ላይ፣ ኢትዮጵያ ላይ ምን እየተካሄደ ነው በሚለው። ስለዚህ ይሄንን በዛን የጀመር ነው። ስለዚህ ቲም አለን። አፍሪካ ውስጥ ሪሰርች ያደርጋሉ። ሪሰርች ካደረጉ በኋላ

የነዳጅ ይሁን የኮማዲቲ ንበለው ነዳጅ፣ እህል፣ ወርቅ ሁሉንም አንድ ላይ ኮማዲቲ ብንለው፣ ሌላ ደግሞ የፖለቲካ አፕን ዳውን ካለ ኢንኮንሲስተንሲ እና ኢንስታቢሊቲ ቢኖር ያ ለኢንቨስተሮች በጣም ያስፈራቸዋል እና ከአፍሪካ ለመሸሽ ያስባሉ። በዚህ ምክንያት ለምን አንድ ኢንቨስተር ብዙ በስሜት አይደለም የሚንቀሳቀሰው። ሁልጊዜ ገንዘቤን ኢንቨስት ካረኩ ይሄ ገንዘብ እንዴት ነው አድጎ ወደ እኔ የሚመለሰው የሚለው ጥያቄ ነው ሁልጊዜ ጭንቅላቱ ላይ ያለው። ስለዚህ እኔ ኢንስታቢሊቲ ካለ ይሄንን ፕሮሰስ በሆነ ምክንያት ሊያግድ ስለሚችል በጣም ኮንሰርኒንግ ነው ለኢንቨስተር። ስለዚህ አፍሪካ ሙሉ ለኢንቨስተሮች አትራክቲቭ እንዲሆን ያ ደረጃ ላይ መድረስ ከፈለግን ማርኬቱ ስቴብል መሆን አለበት። የኮማዲቲ፣ የነዳጅ፣ የእህል፣ የፖለቲካ እና የሬጊሌሽን ሁሉ ነገር ስቴብል ሲሆን ነው ኢንቨስተሮች ወደዛ አገር ደስ ብሏቸው ሊመጡ የሚችሉት። እንደ ጋፕ ምንድን ነው አሁን አይደንቲፋይ ያደረጋችሁት? ለምሳሌ አፍሪካ ውስጥ ዳይሬክት ፎሬን ኢንቨስትመንት እንዲኖር ባንኮችም ሆነ ኢንቨስተሮች መጥተው እንዲሰሩ ትልቁ ጋፕ ኢንፎርሜሽን ጋፕ ቅድም ያላችሁት እንዳለ ሆኖ ሌላ ትልልቅ ጋፕ የምትሉት ምንድን ነው አይደንቲፋይ ያደረጋችሁት? እናንተ አንደኛ ከኢንፎርሜሽን ጋፕ ውጭ የቴክኒካል ስኪል አሁንም ዲቨሎፕመንት ያስፈልገዋል። አፍሪካ ውስጥ በተለይ ካፒታል ማርኬቱን ስናይ የእውቀት ያላቸው ፕሮፌሽናሎች አሉ ብዙ እና የሉም ማለት ሳይሆን አሉ ግን ከዛም አዲሽናል ኤክስፔሪየንስ ያላቸው ሰዎች ያስፈልጋሉ። የሚቀጥለው ደረጃ ካፒታል ማርኬቱን ለማሳደግ ሌላ ሁል ጊዜ የአፍሪካ ቻሌንጅ ያው ነው የሊኩዲቲ ነው፣ እና ኢንቨስት ካረጉ በኋላ ኢንቨስተሮች ውጭ ያሉት ወይም ግለሰብም ሆነ ኢንስቲቱሽኖች እንዴት ነው ገንዘባችንን እንደገና የምናወጣው የሚለው ጥያቄ ሁል ጊዜ የሚያስቸግር ነው። ሌላ ደግሞ ለነዋሪው እዛ ደግሞ ላለው ነዋሪ በተለይ አሁን ኢትዮጵያን ብንወስድ የካፒታል ማርኬቱ የስቶክ ኤክስቼንጁ አዲስ ነው፣ በጣም እያደገ ነው። ጥሩ ስራ ተሰርቷል ግን ሎካል ኢንቨስተሮቹ ግለሰቦቹ በጣም ብዙ ኤጂኬሽን በዚህ ቶፒክ ያስፈልጋቸዋል። አንደርስታንድ እንዲያደረጉ ጥቅሙን፣ ጉዳቱን ይሄን አንደርስታንድ ካደረጉ በኋላ ነው እዛ ላይ በፉል ኮንፊደንስ መሳተፍ የሚችሉት። ስለዚህ እነዚህ ነገሮች አሁንም ይቀራቸዋል ግን ፖዘቲቭ ነገሩ በሁሉም አቅጣጫ ሄደን ስናይ ኤክስፒሪየንስ ስናደርግ ኢትዮጵያ በሆነ ሌላ አፍሪካ ሀገሮች ኮንቲኒየስሊ በዚህ እየሰሩ ነው ይህን ነገር ለማሻሻል ስለዚህ ላይት አለ አንድ ኦፍ ተ ነው ስለዚህ እሱ ደስ ይላል ግን ለአሁን እነዚህ ይቀራቸዋል እስቲ ለወጣቶቹ አሁን በዚህ ሙያ ላይ ስኬታማ እንዲሆኑ ምንድን ነው የምታስተላልፉት ሁለታችሁም መቼም ሁሉም አሁን የእሑድ ቤት ቤተሰቦች መስማት ይፈልጋሉ፣ ከእናንተ ይህም በጣም ጥሩ ጥያቄ ነው። መጀመሪያ ማወቅ አለባቸው የኢንቨስትመንት የካፒታል ማርኬት ትምህርትና ኤጁኬሽንና ችሎታ በጣም ህይወትሽን የሚያሻሽል ነው። ካወቅሽው አሁን እዚህ ውጭ ሀገር ብታይ ካናዳ ወይም አሜሪካ፣ ኢቨን እኛም ፐርስናል ላይፍ ብትወስቺ በጣም በኢንቨስትመንት በጣም አድገናል። በጣም ረድቶናል ህይወታችንን ለሚቀጥለው ደረጃ ለማድረስ። ቀደም እንዳልኩት በአሁኑ ጀኔሬሽን ኢንፍሌሽን ሁሉ ቦታ ነው ያለው እና ሲምፕሊ ሴቭ አርጎ ደሞዝሽን ሴቭ አርጎ ለመኖር እና ለማደግ በጣም ከባድ ነው። ስለዚህ የኢንቨስትመንት ችሎታ እንደ ኔሴሲቲ መታየት አለበት። ለምን ይህንን ችሎታ ከያዝኩ ህይወቴን ማሻሻል እችላለሁ። ይሄ እውቀት በጣም ለላይፍ እና ለላይፍ በጣም ኢምፖርታንት ነው። በአሁኑ ጀኔሬሽን ፋይናንስ እና ህይወት እና ገንዘብ በጣም የተገናኘ ነው። ምንም ከኤኒ ኢንዱስትሪ ብትሰሪ ከገንዘብ እና ከፋይናንስ አትርቂም። ስለዚህ ይሄንን አንደርስታንድ ማድረግ እንደ ህይወት ችሎታ መታየት አለበት ብዬ እላለሁ። ያው እዚህ ላይ ለመጨመር ያህል አለም እንዴት እንደሚሰራ ማወቅም ደግሞ ያስፈልጋል። ተቋማትም ሚናቸው ምን እንደሆነ መለየትና ማወቅ እንደዛው፣ የዋጋ ግሽበት ምንድን ነው፣ ንግድ ምንድን ነው፣ አንድ ግለሰብ እንዴት ነው አፌክት የሚያደርገኝ የሚለውን ማወቅ ደግሞ በይበልጥ ያስፈልጋል ብዬ አምናለሁ። ለሀገሬ የትኞቹ ሴክተሮች አስፈላጊ ናቸው የሚለውን መለየት እንደዚሁ ማወቅ ተገቢ ነገር ነው። ሩጫውን ታውቀው እንደት ነው? አሁንም ዱብ ዱብ እላለሁ። ሩጫውን ግን ከስራ ጋር አላገናኘውም። ለምሳሌ አሁን እኛ ሀገር ብዙ እንደምታውቀው የአትሌቶች ሀገር ነው እና አሁን እሱን ወደ ኮሜርሻላይዝ ለማድረግ ከፍ ለማድረግ በተወሰነ መንገድ ለመቀየር በዛ ሰፈር ስ እንዶ የሰራሁ ነገር የለም በዛ ሰፈር የሰራሁት ነገር የለም። ግን ጓደኞች አሉኝ፣ ድሮ ሯጭ ከኔ ጋር የነበሩ ወደዛ አለም የሄዱ እኔ ትንሽ ኢንትረስት ወደ ካፒታል ማርኬት እና ወደ ባንኪንግ ተቀየረ ግን በሱም ራሱ በጣም ትልቅ ለአፍሪካ፣ በኳስ ብታይ፣ በሩጫ ብታይ በጣም ብዙ ታለንት አለ አፍሪካ ውስጥ እና የስፖርት ኢኮኖሚው በጣም ትልቅ ነው እና እሱም ሰው ያስፈልገዋል በዛ ፕሮፌሽን ሰርቶ የሚያሳድገው። በጣም ደስ ይላል። በጣም እንኳን ተገናኘን። ወንድምናያት ነው ብትመስሉት፣ ግን ሁለታችሁም ቁልጭ ቁልጭ ብላ በጣም ያምራሉ። የሰመረ ትዳር ያርግላችሁ መልስ ለመጥራት ያብቃንኛ። ነው አሜን። በስራችሁም አሪፍ ነገር እንደምታመጡ እርግጠኛ ነኝ። ግል ሕይወታችሁም ደግሞ የተሳካ ሕይወት እንዲኖራችሁ እንመኛለን። የብዙ ወጣቶችንም ሕይወት እንደምትቀይሩ ወደፊት በደንብ ነው መናምነው። አሜን። በጣም ትልቅ ሬስፖንሲቢሊቲ ነው። ይህን ሬስፖንሲቢሊቲ እንዳልኩት ቅድም እንደመለስኩት ኤዲውኬሽን እና ወጣቱን የኢንቨስትመንት እና የፋይናንስ ጥቅሙን በጣም ለማስተማር እንፈልጋለን፣ አፍሪካም ሆነ እዚህ። ስለዚህ ስፖትላይት ኢንአፍሪካ ነው ዌብሳይታችን፣ ሶሻል ሚዲያ ላይ ስፖትላይት ኢንአፍሪካ ነው። ኤኒ ሰው እኛን አግኝቶ ፎሎ ካደረገ የተነጋገርነውን ዜና ማግኘት ይችላል። ጥሩ ነው። በጣም እናመሰግናለን። እንኳን ተገናኘን። ቻው ማይክ። እሺ እኛም እናመሰግናለን። ቻው፣ ቴንኪው፣ ባይ።